አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የሀሩን ሚዲያ ተከታታዮች፣ ዛሬ አንድ ትልቅ ሀይር ስራን እናመላክታችሁ፣ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በኮልፌ ቀራኒዮ ክፍለ ከተማ ወረዳ ሁለት ቀጠና አምስት ውሃ ልማት አካባቢ የሚኖሩ ሙስሊም ነዋሪዎች ከ16 ዓመት በላይ የመስገጃ ጥያቄ ቢጠይቁም እስካሁን ምንም አይነት ምላሽ እንዳልተሰጣቸው ተናግረዋል። ብስሚላ አልምላ ሰላቱ ሰላም አራሱላ ሰለላ ስ እኔ ስሜ ሻምሱ ሚዛንቢል መሀመድ እባላለሁ። እዚ አካባቢ ነዋሪ ነኝ። መኖር ከጀመርኩ ከ15 ዓመት በፊት ነው እና እዚ አካባቢ የምንሰግድበትም ልጆቻችን የሚቀሩበትን መድረሳም ምንም ነገር የለን ከዚህ በፊት ቀደም እያል የግለሰብ ቤት ወንድማችን ትንሽ የምንሰግድበት ቦታ ሰጥቶን እንሰግድ ነበረ። በኋላ በአንዳንድ ችግሮች ምክንያት ትተናሉ ወጥተን። አሁን ግን ምንም ነገር የለን የምንሰግድበት። ስለዚህ የምንሰግድበት ቦታ ለመያዝ የሆነ ትንሽ ትንሽ ሳንቲም ሰብስበን ነበረ ከዚህ በፊት። በኋላ ምንም አልበቃ ሲለን ሌሎች ወንድሞቻችን እዛ ሩቅ አካባቢ ጀምሮ ነበረ። ለነሱ ትንሽ እርዱን፣ እኛም እናንተ የሆነ ነገር ስታገኙ እንረዳቸዋለን ስላሉን ለነሱ ሰጥተናቸዋል። አሁን እዚ አካባቢ ምንም ነገር የለንም፣ የምንሰግድበትም ምንም ነገር የለንም። እችን መድረሳ ተከራይተን ልጆቻችንም ይቀራሉ እኛም እንሰግድበታለን። አይበቃንም፣ ዝም ብለን ቆመን ነው የምንወጣው ማለት ይቻላል። በደንብ ማንሰግድ በአካባቢው የሚኖሩ ሙስሊሞች በሚያሳዝን ሁኔታ በአቅም እጦት ምክንያት አንድ ደሳሳ ጎጆ ተከራይተው ከስልሳ በላይ ተማሪዎች እዛ ውስጥ ተፋፍገው ቂራታቸውን በማከናወን ላይ ይገኛሉ። የተከራዩበትም ሰው ሙስሊም ያልሆነ ወገን ስለሆነ በተለያዩ ሰዎች ጫና እያደረበት በመሆኑ ልጆቻችን የምናስቀራበት ቦታ ልናጣ ስለሆነ መላው ሙስሊም ማህበረሰብ ከጎናችን ይቆሙ ሲሉ ጥሪ አቅርበዋል። ስሜ አብዱረዛቅ ሙስጠፋ ይባላለሁ። እዚህ አካባቢ ከገባውኝ ወደ አምስት ስድስት ዓመታት አካባቢ ይሆናል። ከነበርኩበት ወደዚህ ሲመጣ ምንም አይነት መስጂድ መድረሳም አልነበረም። ይህችን ቦታ ተከራይተን አልሐምዱሊላህ ከምንም በላይ ቤት መስገድ ሞት ነው እና እንሰግድበታለን፣ ልጆቻችንም ይቀራሉ። ማህበረሰቡ ምናልባት በውል ናክል ባይባልም በጣም ብዙ ማህበረሰቡ ነው ያለው። በጣም ግን የሚያሳዝነው ከስር የወጣ ያለው ትውልዱ እድሎችን እያገኘ አይደለም። ብዙ ቦታ እንደ ሀገር እንደ ዓለም ብዙ እየተደረገ የሚደረጉ ነገራቶች አሉ። በሰለጠኑ ዘመን እኛ በጣም ወደ ኋላ ቀርተናል። ይህ አለመታደል ነውና አሁን እኛ ለመጠየቅ ፈንድግ ነው፣ በመላው ዓለም ያሉ ሙስሊም ወንድሞቻችን ይህን ችግራችን እንዲቀርፉልን ነው። ምናልባት አሁን ተከራይተን ያለነው ለዛ ከሌላ እምነት ተከታይ የተከራየ ነው፣ ወይ ግዙኝ፣ ወይ ደግሞ ዞር በሉልኝ የሚል ነገር ነው ያለን የመንበት አደጋ ተጋርጦብናል። ብስሚላ አልሐምዱላ ሰላቱ ሰላም ላ ረሱላ። ስሜ አብዱልሽኩር ሳላህ ይባላል። በኮልፌ ቀራኒዮ ወረዳ ሁለት በተለምዶ ስሙ ውሃ ልማት አካባቢ ቀጠና አምስት ላይ የአሊፍ መስገጃ እና መድረሳ እንግዲህ ተገልጋይም እንደ ኡስታዝም እንደ ጀማዓም ሆኜ ያለው ሰው ነኝ። እንግዲህ መድረሳው ከተመሰረተ ጊዜ ጀምሮ ብዙ ችግሮችን፣ ብዙ ተግዳሮቶችን አሳልፏል። ያው ቦታው የኪራይም እንደመሆኑ መጠን ኪራይ ባሰኛቸው ሰዓት የመጨመር ወይም ደግሞ ልንሸጠው ነው የማለት ፕላስ ደግሞ አከራዮቹም ነን ሙስሊሞች ስለሆኑ ብዙ ጫናዎች አሉባቸው። እንዴት ለመስጂድ እንዴት ለመድረሳ እንዴት ለእንዲህንን ነገር ታከራያላችሁ የሚል ብዙ ጫናዎች አሉባቸው። እንግዲህ በዚህም በዛም እየተባለ እነዚህን ጫናዎች ተቋቁሞ መድረሳው እንደ መስገጃም እየሆነ እስካሁኗ ሰዓት ድረስ አለ። ግን እንደ መድረሳነት ለማስቀጠልም ብዙ የሚቸግሩ ተግዳሮቶች አሉ። ምናልባትም አካባቢውን ስትመጡ አይታችሁት ከሆነ ተራራማ ቦታ ላይ ነው ያለው። ኡስታዞችን በበቂ ሁኔታ ማግኘት አይቻልም። ቦታውን እንዳያችሁት በጣም ጠባብ ነው። እንደው ምናልባትም ይሄ ግርግዳው የተሰነጠቀበት እንትን አለ ያኔ ለመስታወት ተብሎ ተቦረቦረ፣ ማለት ያኔ ምቾት የለውም። በቃ ለማስቀራት ልጆቹ ላበላብ ነው የሚሆኑት፣ ፍንፍን ነው የሚሉት። ወደ ሰባ ምናምን የሚያክሉ ተማሪዎች አሉ፣ የሚመጡትም በዛው ልክ ናቸው። ነገር ግን ቦታው ስለሌለ ያሉትን ቢያንስ የተወሰነ መሰረት እናዝዛቸው በሚል የተቀሩትን ልጆች የመመለስ ነገር አለ እና የቦታው ምቹነት የለም። ፕላስ ኡስታዞችን ደግሞ በጣም ተግዳሮት ሆኖብናል። ምክንያቱም ይመጣሉ፣ እንዴት በዚህ ሁኔታ ውስጥ በዚህ በዚህ ሰዎችን ውስጡ እኔ እውቀቴን ማስተላለፍ እችላለሁ እያሉ ብዙ ስሞታዎችን ያቀርባሉ። የአካባቢው የመሬቱ አለመመቻቸት እንዳለ ሆኖ እንደ በተመቻቸ በዚችው ባለችው ቦታ ራሱ እናስቀራ ስንል እንደዚህ አይነት ችግሮች አሉና። ጀማል ሀሰን እባላለሁኝ እዚሁ ውሃ ልማት አካባቢ የምኖር ነዋሪ ነኝ። እኛም ያው ብዙ ጥረቶች አድርገን አልሳካልን ሲል ብዙ ሀብት ወይም ደሞ ባለ ሀብቶች ባሉበት ምድር ላይ ሆነን እንዴት ይሄ እስካሁን መለወጥ አልቻልንም? የሚለውን ስናነሳ ማንሳውቆናል ሳውቆናል ለማን ሳሳውቀናል ሰበቡን አድርሰናለሁ የሚለውን ስናይ፣ አላሳወቅንም። ሰው ብናሳውቅና ይሄን ነገር ብናስተላልፍ እኮ ብዙ ሊረዱን የሚችሉ አህለል ኸር እህት ወንድሞች ይኖራሉ፣ እና ለምን ሀሩን ሚዲያን አነጋግረን በዚህ አጋጣሚ መልእክታችንን አናስተላልፍም? የሚለውን ወስነን ነው እንግዲህ ዛሬ ከእናንተ ጋር የተገናኘ ነው እና ይሄንን መልክታችን የምታዳምጡ እህት ወንድሞች፣ አህለል ኸይሮች፣ የአላህ ባሮች፣ እዚሁ አዲስ አበባ ላይ ሆነን እንግዲህ የመስጊድ ችግር አለብን። እንደምታያት እቺ ከጀርባ ያለችው መድረሳ ላይ ተከራይተን ነው እየኖርን ያለነው። ወይም ደግሞ ያለችው ነገር ጀማም ሰው እንዲሰባሰብ እንዳይበተን፣ ልጆችም እንዳይበላሹ በቻል ነው አቅም ልጆችን እዚህ አድርገን እያስተማርን ያለነው ማለት ነው። ሶ ምንድነው ከዚህ በፊት የነበሩ ቀደም ሲል እህት ወንድማት ወንድሞቼ እንዳነሱት ብዙ ሂደቶችን አሳልፈናል። ብዙ ከአንድም ሁለት ቦታ እየተከራየን ይሄንኑ ሂደት ስንሄድ እነዚህ የአሸባሪ አሸባሪ ቡድን ናቸው እየተባለ ቀበሌ ላይ ጥቆማ እየተደረገብን ከአንድም ሁለት ቦታ ተነስተን መኖሪያ ቤት ሁሉ እያስቀራን ከዛም ተባረናል ማለት ነው። አንድ ቦታ መጨረሻ ጊዜ እቺን መድረሳ ተከራይተናል። የተከራየንበት ቤት ይሄም የካፍር ነው ባለቤቱ ካፍር ነው እንዴት ለነሱ ታከራያለህ የሚል ብዙ ጊዜ መልእክት እየደረሰ እሱ ግን ችላ ያያላችሁ ምንም ችግር የለም ብሎል አልহামዱሊላህ አላህ ፈቃድ ሆኖ እሱም ችላ ብሎ እስካሁን በዚህ ቹ ነው ያስቀራን ያለ ነው ግን ምንድነው ስጋት ላይ ነን አሁን የሰዎችን ንግግር ሰምቶ ነገር ውጡ ቢለን በርካታ ህፃናቶች ያሉበት ቦታ ከመሆኑ አንፃር እነዚህ ህፃናቶች ወዴት ይሄዳሉ ወዴት ይበትናሉ የሚለው ብዙ ጊዜ ራስ ነው ማለት ነው ስለዚህ ምንድነው እነዚህን ሁሉ ሂደት ሂደናል። በገንዘብ ማሰባሰብ ደረጃ እስኪ እኛ እንደ ማህበረሰብ ምን እንቅስቃሴ አድርገናል ብንባል ምን እንቅስቃሴ አድርገናል በሚል ብዙ ጊዜ የተሰባስበን ገንዘብ አዋጥተን ነበር። ቅድም እንደተነሳው ግን ከኛ አቅም አልፎ ሌላስ ካላየሁ ድረስ የማይሳካ ነገር ሲሆን ከዚህ ራቅ ራቅ ብሎ የሆነ መስጊድ ተሰርቶ ነበር። እዛም ላይ ተመሳሳይ ችግር ነበር። እዚህ የሰበሰብናትን ገንዘብ ወስደን እስኪ መጀመሪያው ይቋቋምልን ብለን ይህን ገንዘባችንን ወስደን ለዛኛው መስጂድ ሰጠን ማለት ነው። አሁን በአዲስ መልክ ደግሞ አደራጅተን በየወሩ እየከፈን እያጠራቀምን ነው። ግን እዚህ ግባ የሚባል አይደለም። ማህበረሰቡ ደካማ ከመሆኑ የተነሳ የቀን ውሎ የውልንት ጉርሱን የሚፈልግ ሰው ነው ያለው እዚህ አካባቢ። አካባቢው ላይ ቦታ ለመግዛት እንቅስቃሴ ቢጀምሩም የአካባቢው ማህበረሰብ የኑሮ ደረጃ ዝቅተኛ በመሆኑ ምክንያት ያን ያህል ገቢ ማሰባሰብ እንዳልቻሉ ተናግረዋል። እና ሙሉ ማህበረሰብ በዓለም ደረጃ ያሉ ወንድሞቻችን ይህን ችግራችን አይተው እንዲረዱን። ምናልባትም እኔ ብቻ ይችላለሁ የሚል አካልም ካለ መቶ እኛም ሳናቅ ገዝቶ ወቅፍ የሚያደርግልን ካለ እኛ ደስ ለናል። ካልሆነ ግን በመድረሳው በመዝገጃውና በመድረሳው የተከፈተ አካውንት አለ። ሁሉም የአቅሙን ቢተባበረን ቢያግዘን፣ ምክንያቱም ለሁዳችን አይደለም የምንጠይቀው የአላህን ቤት ነው፣ ለዲናችን ነው እየጠየቀን ያለ ነው ለመላው ማህበረሰብ ለመላው ሙስሊም ወንድሞቻችን እህቶቻችን ማሰራተፍ የሚፈልገው መልእክት ሁሉም ተባብሮ ያለንበትን ችግር አይቶና ተገንዝቦ ካለንበት የጨለማ ሁኔታ እንዲያወጣንና አግዞን መስጂድም መድረሳም እንዲኖረን ቋሚ ተቋም እንዲኖረንና ትውልዱም እንዲድን ምክንያቱም በዙሪያችን ብዙ የተለያዩ እምነት ተከታዮች አሉና አደጋ ተጋርጦብናል አደጋ ተጋርጦብናል እና ሁሉም እንዲታደገን ከመበተንና ከመክፈር እንዲታደገ ከመቶ ከ ወደ ሁለት መቶ የሚሆን አባወራ በለ ብለን እንገምታለን ኤግዛክትሊ ነንበሩን ባናቀም ብዙ ነዋሪዎች ያሉበት አካባቢ ነው አልহামዱሊላህ አላህ ፍቃድ ሆኖ ይወልዳሉ ማህበረሰቦቻችን በርካታ ህጻናቶች አሉ። እዚህ መድረስ ላይ ሁሉንም አፍነን ለማስቀራት ደም አሁን በጣም ከመጥበባ የተነሳ ተቸግረን ነው ግማሹ አምጥቶ ይለምናል አስገቡልን ይለናል ያለውን ይዘን የሌላው ደግሞ እየተመለሰ ነው እና እንደምታዩት በዚህ አካባቢ የሌላ እምነት ተከታይ በርካታዎች አሉ። በዋነኝነት እንኳን የምናውቀው አሁን እዚህ አካባቢ ዙሪያውን አራት ቤተ እምነቶች አሉ። ተከበን ያለነው ያለው ተጽዕኖ ደግሞ ዘንድሮ የሚታወቅ ነገር ነውና ምናልባት አልባት እንደዚህ መልእክታችን የምታዩ አህለል ኸይሮች፣ የአላህ ባሮች የኛ ለየት የሚያደርገው ነገር አዲስ መሬት ተገዝቶ። የሚደረግ ሰደቀተል ጃሪያ እና ነባር መሬት ላይ የሚሰራ መስጊድ ይለያያል። መሬቱን ገዝቶ ሰደቀል ጃሪያ ማድረግ እስከ መልቂያማ ድረስ መሬቱ ያው ይጠፋል አይባልም፣ መልቂያማ ካልመጣ በስተቀርና እስከ መልቂያማ ድረስ የሚቀጥል ሰደቀተል ጃሪያ ነውና ጠይቁን ኑና እስከ ይሁንና። ምናልባት ብዙ አቅም ያለው እህት ወንድሞች አላችሁ፣ መታችሁ እዚህ ቦታ ላይ ብትሰሩ፣ በግል ደረጃ የሚገዙ ቦታዎች ያማከሩን አሉ፣ በአቅም መጥፋት ብቻ እስካሁን ያልደፈርናቸው ቦታዎች አሉ፣ እስከ 15 ሚሊዮን የሚገመቱ ያየናቸው ቦታዎች አሉ። መታችሁ ብትዋቸው እና ይሄን ነገር ብታስቡበት ና አብረን አንድ እንኳን አንድ እንኳን ለማህበረሰቡ ዒልም ወይም ደግሞ ልጆች በጥሩ ስነ ምግባር በአክላቅ የሚወጡበት ቦታ ቢፈራ ቢፈራና ጀማ የሚሰበሰብበትን ቦታ ብታመቻችሁ ለእናንተ ትልቅ ሰደቀ ተልጃሪያ ነው ብዬ አስባለሁ። ማሻላ አካባቢው ላይ ሂማው ያላቸው ወጣቶች አሉ። ምንድነው ይሄ ሂመቱ? ሪጃል ተህዲሙል ጂባል እንደሚባለው እንግዲህ፣ በባዶም ቢሆን አላህ ያግዘናል በሚል የተወሰኑ ወጣቶች እንቅስቃሴ ጀምረው አሉ፣ ቦታዎችን ማጣራት እንደው አላህ አለ በሚል ማለት ነው። ምንም ደግሞ ሌላው አማኙ ሙስሊም ማህበረሰብ አለ በሚል እንቅስቃሴዎች ተጀምረው አሉ። እንግዲህ ይሄን ፕሮግራም የሚያይ ሙስሊም የሆነ በአጠቃላይ ይመለከተዋል እና አብሽሩ፣ አለንላችሁ፣ ከጎናችሁ ነን የእናንተ ልፋት የእናንተ ጥረት ፍሬ አፍርቶ ትልቅ ተቋም ሆኖ ትልቅ መድረሳ ሆኖ ታዩታላችሁ። ከጎናችሁ ነን እንድትሉን እንፈልጋለን። ይሄ እንግዲህ ያው ሁላችንም ላይ ያለ ግዴታ ነው። ማንኛውም ሰው ከጫፍ እስከ ጫፍ ያለ ይሄ መልእክት የደረሰው በአጠቃላይ እኛን ከጎናችሁ ነን አብሽሩ ሊሉን ይገባል። ሃሩን ሚዲያንም መልእክታችንን ለመላው ዓለም ተደራሽ እንዲያደርግልን በአላህ ስም እንጠይቃቸዋለን። ሁላችሁም ከጎናችን ሆኑ። አሰላሙ አሊኩም ወራህመቱ ላይ ወበረካቱ። ዓለም ላይ ላላችሁ ሁሉ ሙስሊም ሕይወቶችን እና ወንድሞቻችን እንድትተባበሩ በአላህ ስም እንጠይቃቸዋለን። መድረሳው በክራይ ያለና በጣም ታፍነን ብዙ እናቶችና ብዙ ሕጻናቶች ታፍነን ነው የምንኖረው። ከሁለት ቤተክርስቲያን መሀል ታፍነን። እኛም አቅም የለንም። በዚህ በኩል አማኒኤል በዚህ በኩል ደግሞ ሌላም ቤተክርስቲያን አለ። እኛ አንድም መስጊድ የለን። በጣም ብዙ ሙስሊሞች አለን፣ ግን ሁላችንም አቅመ ደካማ ነን እና በክራይን ያለ ነው። እህቶቼ ወንድሞቼ፣ እርዱን ላላህ ብላችሁ። እንግዲህ አቅም ያላችሁ በአቅማችሁ፣ አቅም የሌላችሁ በድዋችሁ አግዙ። ብዙ እህቶች ናቸው መቅራት ያልቻሉ ቤታቸው የተቀመጡ እህቶች፣ ብዙ እህቶች አሉ። እኛም በዚች መድረሳ ብዙ ሆነን ነው የምንቀረው ከነ ልጆቻችን። ከዚህ በፊት ይህንን እድል አላገኘንም ነበረ። ዛሬ ባላህ ፍቃድ እችንም ተከራይተን በዚህ ነው የምንቀራው። ላላህ ቀን ይሆናቸዋል። ዛሬ በዱንያ ነገ በአክራ የሰራችሁ ስንት ታገኙታላችሁ። ወንድሞቻችን፣ ተባበሩ ላላህ ብላችሁ። እኛ አቅም የለንም ምንም ነገር ለማድረግ አቅም የለንም። እኛም ባለን አቅም ያው የምናደርገውን ነገር እያደረግን ነው፣ ግን ምንም አቅም የለንም። የትም መድረስ አልቻልንም። አቅም ያላችሁ ወንድሞቻችን፣ ላላህ ቀን ይሆናቸዋል። እኔ ያለሁ የሚል ወንድም አላህ ያወጣላችሁ። እኔ ያለሁ በሉን፣ እርዱን፣ ተባበሩን ላላህ ቀን ይሆናቸዋል። ልጆቻችንም እየተንገላቱ ነው። የሚሰሙት ሌላ ነገር ነው። ቁርአን አዲስ መስማት ይቻላል። በጣም ተቸግረን ያለ ነው። ብዙ መቅራት የሚፈልጉ ልጆች አሉ፣ የቲሞች አሉበት፣ የተቸገሩ ልጆች አሉ። እርዱን። አላህ ይርዳችሁ። እንግዲህ እኔ መሬም እባላለሁ። እዚህ ለመድረሳችን አልሐምዱሊላ ተመጣው እዚህ አስር አመት ሆኖኛል። እስካሁን ድረስ ግን በዱአ ነው ይሄንን ነገር ልናገኘቻል ነው። እናቶቻችን ብዙ ጊዜ ለሶስት አመት ያክል እውነት ከቤቱ ዱአ ነበር የምናረገው። ሌላ ምንም አናቅምኛል። እስካሁን ዙሪያውን ቤተ ክርስቲያን ነው ያለው። ምንም ነገር የለም። አስቸጋሪ ነው ያለ ነው። እኛ ብንሞት እንኳን ለጀዛር ለሬሳችን ማጠቢያ ብለ ነው ዱዓ ያረግነው ነበር። አሁን ደግሞ ለመቅሪያ ቦታ እችኑ መድረሳ ተከራይተን እየቀራን ነው ያለ ነው። አልሐምዱሊላህ። ረብል ብላለን ብዙ የማይችል አለ። አቅመ ደካማ ነው ሁሉም ያለው። ዛ አካባቢ ቢኖር እችን ተከራይተን ነው። ቢኖረን የራሳችን ቢኖረን ደስ ይለናል። እናንተን በዶአችሁ እርዱን። አላህ ጀዛ ከላ እናንተን ምዝመታችሁኝ ያለ ለተገናኘን ላገኘናችሁ ይሄ ነው ያለን ችግር። ባላችሁ አቅም በጉልበትም ሆነ በዶአ እንድትረዱን ብለን እናሳስባለን። ስሜ ቢያር ብሽራሙን እኪ ይባላል። ያው ቅርብ ጊዜ ነው ወደ ስልምና የመጣሁት። ወደ ስልምና ከመጣሁ በኋላ ያው እኔ መጀመሪያ የምኖረው ኮልፌ አጠናተራ ወደ ፊልድ ብሮ አካባቢ የሚባል ነበረ እና እዛ ብዙ ጊዜ በትምህርት ነበር ያሳለፍኩት። የተወሰነ ጊዜ እስልምና ውስጥ ከገባው በኋላ ያው ብዙም አላቅም ነበረ ማለት ነው። ብዙም ትኩረት አልነበረኝም። ከገባው በኋላ ወደ ስልምና ከገባው ወደ ስልምና የገባሁት መጀመሪያ አክሲ ጋር ነበር ምኖረው እና እኔ አባቴ ጋር ነው። አባቴ አዲስ አበባ ቀድሞ መጥቶ ከዛ አካባቢ እዚህ አዲስ አበባ ላይ ከገባው በኋላ ነው ከጓደኞቹ በማወቅ እስልምናን በማወቅ የገባው። ከዛ አባቴ ጋር ከመጣሁኝ በኋላ አዲስ አበባ ስለ እስልምና እሱ እንደዚህ ስለ ሙስሊም ሁን ብሎ አላስገድደኝም ነበር። በራሱ ጊዜ በራሱ ጊዜ ደስ ሲለው አውቆት ይመጣል ብሎ ነው የሚያስበው እና እኔ ደግሞ የያሲን ኑሩ እንትን ሰማ ነበር፣ ዳዋዎችን ሰማ ነበር እና እነሱ ሲከፍቱት ምን ሲሉት እኔ መጀመሪያም ጥያቄ ነበረኝ እና በዛ የተነሳ አይ ነበር ከዛ በዛው በያሲን ኑሩ ዳዋዎችና የተለያዩ እንትኖች ራሴ በፍላጎት ሰልምች እያለሁ ማለት ነው። ከገባውም በኋላ ያው አካባቢ ላይ ብዙም በኢኮኖሚ ብዙም ስላልነበር ወደ ቂራት ወደ ምንም ማለት አቻል ትምህርት ጋር ስለነበረ ማለት ነው። ከዛ ድሬዳዋ ሀቻም ላ እንትን ነበር አምናሪ ሚዲያ ነበር ድሬዳዋ ደርሶ ከዛ ከሄድኩኝ በኋላ የሙስሊም ጀማውን ማየት ጀመርኩኝ። ለእስልምና ምን ያክል መስዋዕትነት ወጣቶች እንደሚከፍሉ ማየት ጀመርኩኝ። ከዛ እዛው ለመጀመር ሞክርኩኝ ትንሽ። ከዛ በኋላ እዚህ ከመጣሁ በኋላ ሰፈር ቀይረን ውስጥ ማን ጅሙስ ውስጥ ውሃ ልማት ከገባሁ በኋላ እዚህ መድረሳ መቅራት ጀመርኩ ማለት ነው። እዚህ መድረሳ ላይ እዚህ አካባቢ ላይ ብዙም አብዛኝ ብዙም መስጊዶች ብዙም አይደሉም ማለት ይህን አክል ኢኮኖሚካሊ በምትሉ እንደዚህ የተስፋፉ አይደሉም እንደሚታያቸው ማለት ነው። ተባባም ናቸው፣ ግን ብዙ ተማሪዎች አላቸው በውስጣቸው። የቦታ እጥረት፣ የትምህርት ቤቱ ስፋት እንደዚህም ሴቱና ወንድ በመጋረጃ ንትን ብሎ አንድ ላይ ነው የሚቀረው እና ብዙ ችግር አለ በዚህ አካባቢ ላይ። እና ይሄንን የተለያዩ የአቅም ያላቸው ሰዎች እንትን ቢሉ የሆነ እርዳታ ቢያደርጉና መድረሳዊ የተሻለ ቢሆን አሪፍ ነው። እኔም እዚህ ከገባው በኋላ ብዙ ለውጥ ማግኘት ይሽያሉ። አሁን በአጭር ጊዜ ውስጥ መጀመሪያም ቀይዳዎችን ምናምን እየቀራሁ ነበረ። በአጭር ጊዜ ውስጥ እዚህ በኡስታዙ እርዳታና በመግሪብ ሰዓትም በአስር ሰዓትም እየቀረሩ ሁለ ድቁ አርገብች እንትን እያልኩ በዚህ መድረሳ ይጠቀሙ ሆ ማለት ነው። በመላው ዓለም የምትገኙ ሙስሊም አባቶቻችን፣ ወንድሞቻችን፣ እህቶቻችን እኛ በአሊፍ መድረሳ የምገኝ ልጆቻችሁ ነን። ቁርአንን የአላህን ቃል በተመቻቸ ሁኔታ ላይ መቅራት እንፈልጋለን። ለአላህ ብላችሁ አግዙ ነጋ ውድ ላይ የተከበራችሁ የሀሩን ሚዲያ ተከታታዮች በኮልፌ ቀራኒዮ ወረዳ ሁለት ውሃ ልማት አካባቢ ምንም አይነት መድረሳም ሆነ መስገጃ ቦታ እንደሌላቸው ከአካባቢው ነዋሪዎችና እንደዚህ አጠገቤ ካሉት ህፃናት ተመልክታችኋልና በመላው ዓለም ያላችሁ ሙስሊሞች የእነዚህን ህፃናትና ለአካባቢው ማህበረሰብ እንድትደርሱላቸው መልእክታችንን እያስተላለፍን የዛሬውን ዝግጅታችንን አበቃን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አካባቢው ላይ መስጅድ ለማግኘት 15 ሚሊዮን ብር የሚሸጥ መሬት በመኖሩ በመላው ዓለም ያላችሁ ሙስሊሞች በአካባቢው የዲን ብርሃን እንዲያብብ በዚህ ሀይር ስራ እንድትሳተፉ የአካባቢው ነዋሪዎች ጥሪ አቀርበዋል።